እግዚአብሔር ይመስገን። በርሜል ቅዱስ ጊዮርጊስ በፍፁም አይዘጋም። ጋሼ ሰላም ነዎት? እግዚአብሔር ይመስገን። በርሜል ቅዱስ ጊዮርጊስ በፍፁም አይዘጋም። አቤኔ በርሜል ጊዮርጊስ አይዘጋም፣ በርሜል ጊዮርጊስ አይዘጋም። አቡዬ ወይዬ ነው። በርሜል ጊዮርጊስ በፍፁም አይዘጋም። ቅዱስ ጊዮርጊስ እያላችሁ ጻፉ። ይህ ቪዲዮ ቫይራል እንዲወጣ ሁላችሁ አምስት አምስት ጊዜ ኮፒ ሊንክ ካደርጉልኝ እናሳርፉ እንዳታሳልፉት። በርሜል ቅዱስ ጊዮርጊስ አይዘጋም። በርሜል ቅዱስ ጊዮርጊስ ቤተክርስቲያን ለአስር ዓመታት እናቶች፣ አባቶች፣ ካህናት ካላቸው ላይ ቀንሰው ጊዜ አዲሰ ይህ ድንቅና ታሪካዊ ጸበል ነፍስን ከሥጋ ለይቶ ከተለያዩ በሽታዎች እንዲሁም ደግሞ ከእርኩስ መንፈስ የመዳን ምስጢር ታዲያኛስ አንድን ለበረከት አንድም እነዚህ እናቶች አባቶችና አገልጋዮች በጥሩ ሁኔታ ቆርበው አስቀድሰውና ተጠምቀው የሚወጡበትን ለመስራት ምን ያንሰና ምንም ቅዱስ ጊዮርጊስ በሰጠና አቅምና ጉልበት ጥቂት ሆን አሻራችንን እናሳርፍ። በአለም ዙሪያ የምትገኙ ሰማቱ ቅዱስ ጊዮርጊስ የደረሰላቸው የበርሜል ቅዱስ ቤተክርስቲያን ልማት ለማገዝ ሚያዝያ ሁለትና ሶስት በሚደረገ የኦንላይን ገቢ ማሰባሰቢያ በመገኘት ሁላችንም የበረከቱ ተካፋይ ነው። በምዕራብ ጎንደር ሀገረ ስብከትና በተርቢኑስ ሚዲያ የተዘጋጀ የበርሜል ቅዱስ ጊዮርጊስ የገቢ ማሰባሰቢያ መርሃ ግብሩ በተለያየ አይነት በጣም በጣም በሚገርም ሁኔታ ነው። በጣም ሁኔታ ነው። የማይፈወስ የለም። አደራ ወደ ቢጥም ከመጣችሁ ቦታው እንዳይረግሱብን አደራ። በስነሳ የምንጠብቀው እግዚአብሔር አምላክ በዚህ በስምንተኛው ቃል ኪዳኑን የገለጸበት ቦታ ነው። ማለት ይሄድና ጨለማ ነው። አስንጠመቅ ብርሃን በብርሃን እንደምናየው ሰማይ ሰማያዊ ሰማይ ላይ ደረስኩ። ከዛ ሰማያዊ ሰማይ ላይ ደረስኩኝና ኃያል ነው። እኔ ልነግር አልችል አሁን ያለ በርሜል ቅዱስ ጊዮርጊስ ጸበል ተጠምቀን ወተን ነው። እና የበርሜል ቅዱስ ጊዮርጊስ ጸበል እኔ እውነት እውነት ስለምን እውነት ነው የምልህ፣ በህይወቴ እንደዚህ አይነት ድንቅ ጸበል አይቼ አላውቅም። ስመጣ እንደኔ ብዙዎቻችን አሁን ዓለማዊ ህይወት ላይ ያለን ሰዎች ወይም ደግሞ ከተማ ላይ ያለን ሰዎች አናምንም፣ ይሰውራል ምናምን የሚባለውን ነገር አናምንም። ግን እግዚአብሔር በሚያውቀው ጸበል ውስጥ ገብቶ ሳይሰወር የሚወጣ ሰው ነው በርሜል ጊዮርጊስ ከገባ በኋላ የሆነ ነገር የሚገለጥ አዎ የሆነ ነገር ይገባል። በዚሁ ቢሆን እንዴት ነው? በቃ እንዲህ ነን ማለት እና አንዳንዴ ለምን ተፈጠርኩኝ? ያስነሳ ማለት እንደዚህ ነኝ እንዴ? እንደዚህ ያደረኩኝ እንደዚህ እዚህ ድረስ አቅም የለኝ፣ መንፈሴ እዚህ ድረስ ደካማ ነው፣ ፈሪ ነኝ። ከሞትኩኝ እንዲህ ነው ምንድን ነው ዋስትና ብለህ ታስባለህ። አሁን ቢቀር በቃ በቃ እኔ አውቃለሁ የሚል ሰው ተምሬያለሁ የሚል ሰው ምናምን በቀመጡ ቼክ ማድረግ አለበት። ሱዳን ቦርደር ላይ ነው ያለው። እዛ ቦታ ላይ እንደዚህ አይነት ነገር መፈጠሩ ገርሞኛል እና በ24 ሰዓት ውስጥ በየሰላሳ ደቂቃ ውስጥ ነው የሚመጣው። ምኑ ጸበሉ ጸበሉ፣ ልክ እንደ ፋውንቴን ወደ ላይ የሚወጣው ማለት ነው። በየሰላሳ ደቂቃ መጥቶ አንዴ ይመጣና በጣም እንትን ብሎ ከዛ ፖዝ ያደርጋል ለአንድ 30 ሰከን እንደገና ይረጫል። በጣም ህዝብ አለ። አወጣጡ በጣም በትልቁ ነው የሚወጣው። ሶስት ይወጣል። በአብ በወልድ በመንፈስ ቅዱስ ነው እንደዛ የሚወጣው ማለት ነው። ትኩረት፣ የድህነት ቦታ ለሆነው ለታምረኛው በርሜል ጊዮርጊስ። ብዙዎች በጸበሉ ተፈውሰዋል። ብዙዎችም ነፍሳችን ከስጋችን ተለየ፣ ሰማዕቱ ቅዱስ ጊዮርጊስ ሲኦልን አሳየን። አንዳንዶችም ገነትን ተመለከትን እያሉ ምስክርነት ሰጥተዋል። ብዙዎች በሀገር ውስጥም ከሀገር ውጭም ያሉ ምዕመናን ወደ ቦታው ሄደዋል። ሰማዕቱ በርሜል ቅዱስ ጊዮርጊስ ምዕራብ ጎንደር ሀገረ ስብከት በቋራ ወረዳ የሚገኝ ታላቅ ጸበል ነው። ጸበሉ ከታች ወደ ላይ የሚወጣ በየሆነ ደቂቃው በየአንድ ሰዓቱ የሚወጣ ልዩ ጸበል ነው። ብዙዎችም በዚህ ጸበል ተፈውሰዋል። ከሱስ ከደዌ ዳኛ ከአልጋ ቁራኛ ተነስተዋል። ብዙዎች በታዝለው ሄደው በቀና ብለው መጥተዋል። በርሜል ቅዱስ ጊዮርጊስ እጅግ ተአምረኛ ጸበል፣ ድንቅ የሚያደርግ ጸበል፣ ብዙዎችን የፈወሰ ጸበል ልክ ጸበሉ ሲመጣ የፈረስ ኮት የሚመስል ድምጽ ሰሚያ አብሮ ማዕጠንት ይበራል ይዛ የማዕጠንቱ ስሜት ሲሰማ ነው። ከጸበሉ ጋር ፈልቀው አብሮ ነው እና ግን በእምነት እንጂ የእውነት በፍልስፍና ማንም ሰው ሚቀበላል። የአርቲስቶች የኪነ ጥበብ ባለሙያዎች ቦታው ድረስ ሄደው በጸበሉ ተአምር ተደንቀዋል ተገርመዋል። ይህንን ተአምረኛ ጸበል ማስቀጠል ያስፈልጋል። ዛሬ ከምዕራብ ጎንደር ሀገረ ስብከት የተሰማው ነገር ልብ ይነካል። በርሜል ቅዱስ ጊዮርጊስ በፍጹም አይዘጋም። በርሜል ቅዱስ ጊዮርጊስ በፍጹም አይዘጋም። በርሜል ቅዱስ ጊዮርጊስ በፍጹም አይዘጋም። በርሜል ጊዮርጊስ አይዘጋም። በርሜል ጊዮርጊስ በፍጹም አይዘጋም። በበርሜል ቅዱስ ጊዮርጊስ ቤተክርስቲያን ወይም በቋራ ደለጎ በርሜል ቅዱስ ጊዮርጊስ ቤተክርስቲያን በሽታ ተከስቷል። ይህም የአተት በሽታ ነው። በሽታው በኢትዮጵያ ብቻ ሳይሆን ቦታው የደረሱ የውጭ ዜጎችም ተይዘው በሀገረ ጀርመን እንዲህ አይነት መረጃ ተሰምቷል። በዚህም ምክንያት የኢትዮጵያ ጤና ጥበቃ ሚኒስቴር ቦታው ለአገልግሎት ምቹ እስኪሆን ድረስ እንዲዘጋ ጫና እያደረገ እንደነበረ ብዙዎች በፊት 2015 በውሃ ወለድ በሽታ ብዙ ሰዎች ህይወታቸው ተቀጥፏል፣ ብዙ አደጋ ደርሷል። አሁንም በሽንት ቤት እጥረትና በንጽሕና በንጹህ ውሃ አቅርቦት እጥረት ለዚህ በሽታ ሊዳረጉ ነው። ስለዚህ የበኩላቸውን አስተዋጽኦ አድርጉ፣ በቤተክርስቲያኑ አካውንት እርዱን። ሚያዝያ ሁለትና ሶስት ላይ ፕሮግራም ስላለ በዚህ ትክታክ እንዳትቀሩ፣ ሁላችሁም የተዋህዶ ልጆች ይህን ኃላፊነት እንድትወጡ ስል በሰማዕቱ በቅዱስ ጊዮርጊስ ፍቅር ጠይቃችኋለሁ፣ ገልጹ ነበር። አሁን ምዕራብ ጎንደር አገረ ስብከት ቦታው ላይ የሚሰሩ የልማት ፕሮጀክቶች እውን እስኪሆኑ እነዚህም መጠለያ እንዲሁም መጸዳጃ እንዲሁም ቤተ ክርስቲያኑ ለምእመናን ምቹ በሆነ መልኩ እስኪሰራ ጸበሉም እጅግ ድንቅ በሆነ መልኩ ለምእመናን ለመጠመቅ በሚመች መልኩ እስኪዘጋጅ ድረስ የተሰማው ነገር ትንሽ ብዙዎችን ሐዘን ውስጥ ጨምሯል። ምክንያቱም በመላው ዓለም የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን፣ እንዲሁም የውጭ ዜጎች የበርሜል ቅዱስ ጊዮርጊስን ተአምር የሰሙ ለመምጣት ብዙዎቹ ጊዜ የተጠባበቁ ነበር። ነገር ግን ሁሉ የሚሆነው እግዚአብሔር በፈቀደ ስለሆነ እግዚአብሔርም ያንን ቦታ አሁን የሆነውን ነገር እንዲሆን ያደረገው ለመልካም ስለሆነ ሁላችንም ትዕግስት ልናደርግ ይገባል። ምዕራብ ጎንደር ሀገረ ስብከት የጻፈው ደብዳቤ ደርሶናል። ደብዳቤውን እናነብላችኋለን። ደብዳቤው እንዲህ ይላል የጸበል አገልግሎት ሁኔታን ስለማሳወቅ ይላል። በሀገር ወረዳ ቤተ ክህነት ስር የሚገኘው የበርሜል አሸዋ ሜዳ ቅዱስ ጊዮርጊስ የጸበል ቦታ ለተጠቃሚዎች ምቹ ጤንነትና ደህንነታቸው የተጠበቀ መልኩ አገልግሎት ይሰጥ ዘንድ ከሚመለከታቸው አካላት ጋር በመሆን የመጠለያ፣ የውሃና የመሳሰሉት መሰረተ ልማቶች እስኪሰሩ ከዚህ በፊት በቁጥር 7102017 በቀን 1462017 ዓመተ ምሕረት በተጻፈ በየካቲት 13 ቀን 2017 እስከ መጋቢት 19 ቀን 2017 ድረስ ጸበሉ በጊዜያዊነት አገልግሎት ታግዶ የቀየ ቢሆንም በታቀደው መልኩ የመሠረተ ልማቶች ያልተሰሩ በመሆኑ ተጨማሪ ጊዜ አስፈልጓል። ስለዚህም ማንኛውም ወደ ጸበሉ ቦታ የመጡ ምእመናን፣ ምእመናት ለሚመለከታቸው አካላት ጋር በመሆን በተጀመሩት የስራ ላይ ያሉ የመጠለያ የውሃና የመሳሰሉትን መሠረተ ልማቶች እስኪሰሩ ማለትም ከመጋቢት 32 2017 ጀምሮ ላልተወሰነ ጊዜ ጸበሉ በጊዜያዊነት አገልግሎት የማይሰጥ መሆኑን እየገለጽን አገልግሎቱ የሚጀምርበትን ጊዜ በተመለከተ ሀገረ ስብከታችን በደብዳቤ የሚያሳውቅ ሆኖ የቤተ ክርስቲያኑ ሰበካ ጉባኤ ጽህፈት ቤትን በትእዛዙ መሰረት እንድታስፈጽሙ በቅጅ የታዘዘ መሆኑን እናሳውቃለን። እግዚአብሔር ስራችን ይባርክ፣ ብለው ደብዳቤ አውጥቷል። ስለዚህ አሁን ባለው ሁኔታ በርሜል ቅዱስ ጊዮርጊስ ገዳም ወይም የጸበል ስፍራ ላልተወሰነ ጊዜ ታግዷል ማለት ነው። ስለዚህ ምእመናን ወደዚህ ቦታ ለመምጣት ያሰባችሁ ሀሳባችሁን ገታ አድርጋችሁ ከሀገረ ስብከቱ የሚወጣውን መመሪያ እንድትከታተሉ፣ እንዲሁም ደግሞ ሚዲያችን የማርያም ልጆች ሚዲያ ጉዳዩን እየተከታተለች ወደ እናንተ የምታቀርብ መሆኑን በዚህ አጋጣሚ እንገልጻለን። ተወዳጆች በርሜል ቅዱስ ጊዮርጊስ ብዙ ድንቅ ተአምራት የሚያደርግ ቦታ ነው። እና አሁን የተከሰተው የአተት በሽታ ብዙ ሰዎችን እየጎዳ ብዙ ሰዎችን ለሞት የዳረገ ስለሆነ ይህ ደግሞ በአካባቢ የንጽህና ጉድለት ስለሆነ ሀገረ ስብከቱ ይህንን ጉዳይ እንደሚቀርፍ ቃል ገብቷል። አሁን በቅርቡ ገዳሙ ያዘጋጀው የገቢ ማሰባሰቢያ መርሃ ግብር ለመላ የኢትዮጵያ ሕዝብ ጥሪ ቀርቧል። ስለዚህ

በጣም ነው እንዴ ሰባቱ ጊዮርጊስ ለኔ ሰላልኛል ለኔ በጣም ተሰሜና፣ ለቀሱኝ፣ ዛሳ በጣም አለቀሱኝ። በሽርቴም ከዛም በፊት እኔ ምንም ነገር በቃ አይጮህልኝም፣ ምንም ሶስት አመት ያህል ሲሰቃይ፣ ቤቴን ዘግቼ ምንም ነገር ልጆችን ባዳራ ተክት ሰጥቼ ምንም ነገር አይጮህልኝም። በቃ በሰው ነው የሚያወጣኝ የሚያገበኝ፣ ምንም ነገር አላረግም ነበር። ከዚህ ከመጣው ግን በተሰወር ቁጥር የሚወጣው ቆሻሻ፣ የሚወጣው በሽታ በጣም ከበድ ያለ ነው። ከዚያ ከዚህ መጥቼ መስገነው ሰባት ቅዱስ ሊሆን ምጣድ የምጋገላለው ወጥም እሰራለሁ ዝቅቀፍዬ ሁሉን ነገር እሰራለሁ። ከዚያ የተረፈ ግን ስራ አልሰራም። ጭንቅላቴ ነው መሙ፣ ካይኔ ነው መሙ፣ በሽታ ያለ ከሆዴ ነው። በቃ ሁለቱም ነገር አዘከዚ መጥቼ ግን እንዲያውም የእሱን ስራ አገለግላለሁ በቃ። በጣም እሱ የሰራ ስራ ጥሩ ድንቅ ነው። ጥሩ ድንቅ ነው። ቅዱስ ጊዮርጊስ ያልረዳው፣ ቅዱስ ጊዮርጊስ ያልደገፈው፣ ቅዱስ ጊዮርጊስ ያልተመለከተው ኢትዮጵያዊ የለም። በነገራችን ላይ ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ገበዟ የኢትዮጵያ ጠባቂዋ ነው። ኢትዮጵያውያን ችግር በገጠማቸው በዛ በ18ኛው መቶ ክፍለ ዘመን ነጭ ወራሪ ጣሊያን ወደ ኢትዮጵያ መጥቶ የኢትዮጵያን ክርስትና ሃይማኖት ሊያጠፋ በመጣ ጊዜ ታላቁ ንጉሥ አጼ ምዬ ሚኒልክ ሰማዕቱ ቅዱስ ጊዮርጊስን ታቦት ይዘው አድዋ ዘምተው ድል አድርገዋል። ነጮቹም በመጽሐፎቻቸው እንዲህ ብለው ተናግረዋል። እኛን ድል ያደረገን እኛ ያልቻል ነው በነጭ ፈረስ ላይ ሆኖ ሰይፍ የያዘውን ነው ብለው መስክረዋል ተናግረዋል። እንግዲህ ኢትዮጵያ ማለት የሰማዕቱ የቅዱስ ጊዮርጊስ ገበዝ ሆኖ የሚጠብቃት የድንግል ማርያም ደግሞ አስራት ሀገሯነች ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ሁላችሁ ወደ ሰማዕቱ በርሜል ቅዱስ ጊዮርጊስ መሄድ ካሰባችሁ በእርግጠኝነት ሁላችሁም በልማት ስራው እንቅስቃሴ ላይ ተሳታፊ በመሆን አገልግሎቱ እንዲጀምርና ጸበሉ እንዲከፈት ሁላችሁም ያላሰለሰ ጥረታችሁ እንድታደርጉ በዚህ አጋጣሚ ሚዲያችን ትገልጻለች። በርሜል ቅዱስ ጊዮርጊስ ገዳም ለጊዜው ተዘግቷል። የተዘጋበት ምክንያት አካባቢው ለጸበል ምቹ ባለመሆኑ፣ አሁን ባለው ሁኔታ ለጤንነትም ምቹ ባለመሆኑ እንደሆነ ሀገረ ስብከቱ በዚህ መልኩ ገልጿል ማለት ነው። ተወዳጅ ሁላ ተወዳጆች ሁላችሁም ኢትዮጵያውያን በርሜል ቅዱስ ጊዮርጊስ ለደጁ እንዲያበቃችሁ ተከፍቶ ደግሞ ሁላችሁም ቦታውን እንድትረግጡ እንድንረግጥ የአምላክ ፈቃድ ይሁንልን። ሁላችሁም በኮመንት ላይ ሰማዕቱ ቅዱስ ጊዮርጊስ አማላጅነት አይልን፣ ለደጅህ አብቃን ብላችሁ ላይክ፣ ኮመንት እንድታደርጉ በዚህ አጋጣሚ በሰማዕቱ ቅዱስ ጊዮርጊስ ስም እንጠይቃለን። ይህ የማርያም ልጆች ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ እግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ረድኤት በረከት ከሁላችን ጋር ይሁን።